ማለት ነው ግን ምንም ሰው የሰው ልጅ ሆኖ ማለት ነው። እቺ ልጅ ማለት ነው አብራ ልደቷ እንደሆነ ሜካፕ እንድትሰራ ተሱ ጋር አብራ እንደሄደች ሁለቱም አብረው እንደመጡ ሶስት ሰዓት ላይ እንደገቡ ቤቷ ውስጡ ላይ ጭቅጭቅ እንዳለ ቤቷ ደስተኛ እንዳልሆነች ውጪ ወጥታ ስትጫወት እቺ ልጅ ናት። ውጪ ወጥታ ስትጫወት፣ ውጪ ወጥታ ስትናገር እውነትም በውስጧ ምንም ነገር የሌለ ይመስለናል። ግን እኛ ውስጣችን አላህ ነው የሚያውቀው። ማለት ነው የቤት ውስጥ ማለት ነው የውጭ የውጭ እንትን ማለት ምንም አያደርግም። ዋናው የውስጣችን ነው ማለት ነው። እቺ ልጅ ግን እንዳያቁባትም ይሁን እንግዲህ እንዳ እናቷንም ወይ እንዳሰማባትም ይሁን እንዳትሳቀቁባትም ይሁን ሁሉም ነገር በውስጧ ነገር ነበረ የምደብቀው ማለት ነው። እንግዲህ ይሄ ልጅ ሁሌ ሰክረው የመጣ እንደሚደበድባት እንደሚጨቀጭቃት፣ ስልኩ ላይ ደግሞ መጥፎ መጥፎ ነገር እንዳለ ሁሉም ተናግራለች ማለት ነው። ስልኩ ላይ ትፈትሸው ና እና ብዙ መጥፎ መጥፎ ነገሮች እንዳለበት የሚያስፈራ ነገር እንዳለበት ይሄ ልጅ ሰክሮ እየመጣ ብዙ እንደሚጨቀጭቃት ብዙ ነገር እንደሚያደርጋት ሁሉም ተናግራለች። ከሌላ ሰው ጋር ልጅ እንዳለው ልጅ እንዳለው ሁሉም ታውቃለች። ግን እሷ ልውለ ስትል አትወልጅም አላት። መውለድ አንፈለገ ግን አሁን ግን እርጉዝ ነበረች ያሉ ነው። እንግዲህ የሁለት ሁለት አካል ሆና ነው እቺ ልጅ የሞተችው ማለት ነው። እና ኢትዮጵያ ውስጥ ብዙ ብዙ ብዙ ብዙ ማለት ነው ብዙ የትዳር አጋር የሚባሉት የትዳር ጓደኛ የሚባሉት ሁሉ እየገደሉ ነው። የሚፈለጉትን ከፈለጉ በኋላ የወሰዱትን ከወሰዱ በኋላ የሰው ልጅ ሕይወት ተፎቅ አሁን ደግሞ የመጣ ፋሽን ተፎቅ መጣል ተፎቅ መከስከስ እንዴ ምን ምን እናንተ ካልፈለጋችሁ ማን ትዕዛዝ ይዛችኋል? ማን ነው ማን ማን ይፈቀድላችኋል? እንደዚህ አይነት የሰው ህይወት እንደ በአጭር ጊዜ እስቲ እናንተ በዚህ አመት ውስጥ ማለት ነው ስንት ነው ስንት ነው በጓደኞቻቸው በፎቁ ላይ የተፈጠፈጡት የተገደሉት ስንት ነው የታረዱት? እስቲ እናንተ ቁጠሯቸው፣ ስንት ሴቶች ናቸው? አሁን እነሱ ታስታውሳላችሁ የለም ማንም ያስታውሳቸው የለም። አለቀቁ ሁሉም ነገር እውነት። እኔ ዛሬ ማታ ወላሂ አንተኛው ልጅ ማለት ነው እናቷ ነው ተሁሉም እናቷ ነው። እውነት አንጀቴን ነው የበላችኝ ማለት ነው። ደርቃ ድርቅ ያለች እናቷ እውነት እውነት፣ እንደዚህ ሆና ከንፈሯን እንደዚህ እየደረቀ ልጇን እንደዚህ አስክሬን ስታይ ማለት ነው በጣም ነው እሷ ያሳዝነች ማለት ነው። እውነት እኔ እንጃ፣ አንጀቴን ነው የበላችኝ። ልጅቷ እኮ ቪዲዮን ሰርታለች ቲክቶክ ላይ ማለት ነው፣ ቪዲዮን ሰርታለች። እውነት እኔ ማንም ማመንም አቃተ እውነት አላምንም ማለት ነው። አረ፣ በእናታችሁ አረ፣ ተው። ወንዶች፣ አረ ተው እንደዚህ አይነት ነገር አትፍጠሩ። አንድ ፍሬ ልጅ የእናቷ ብትኖረላትስ ምን ካልፈለግ

ብዙ ነገር እንደረዳችሁ ብዙ ነገር እንዳገዘችው ሁሉም ተናግሯ። ሴፉ ላይ ማለት ነው። የአካል ጎደሉ የአካል እንግዲህ ጓደኛ ናት ብሎ ብሎ እንግዲህ የውሸትም ይሁን የተናገረ ነበር። እች ልጅ ማለት ነው። በአጭር ጊዜ እንደዚህ ያረጋት ማለት ነው። በአጭር ጊዜ ማለት ነው። እናንተ ሰው አትመኑ። ወላሂ ሰው አትመኑ ሰው አትመኑ። ወንዶች በጣም በጣም ፎቅ ላይ አሁን ስንት ሴት እያለቁ ነው፣ ስንት ሴት እየታረዱ ነው፣ እየቀፈቀፉ ነው። እንደዚህ አይነት ነገር እኛ ስንቴ ነው እንዴ? ስመቼ ነው የሚቆመው? መቼ ነው የሚቆመው? መቼ ነው የሚቆመው ማለት ነው። በአሁን ጊዜ ሰው ማመን የለም መተማመን የለም አብሮ መኖር የለም በቃ። ለምን እየበዛ ነገር ነው የመጣው ነገሩ? ሁሉም እየጨመረ እየጨመረ ነው እየመጣው ማለት ነው። እች ልጅ ማለት ነው ገና ታዳጊ ገና አልጠገበች። እንግዲህ በሃይማኖቷ ጠንካራ ሃይማኖቷ ላይ ጠንካራ፣ እውነት በጣም ጥሩ ልጅ ጎበዝ ልጅ የልጅ የልጅ አዋቂ የነበረች ማለት ነው። እንደዚህ በአጭር ጊዜ እንዲህ ያስቀራት ማለት ነው። እናንተ ምን ትላላችሁ? እስቲ ምን ትላላችሁ? እና ዛሬ ያላችሁ ሀሳብ አስተያየታችሁ እህታችን ፍትህ ፍትህ ፍትህ ፍትህ፣ መቼም ፍትህ ያን ፍትህ ያን ምንም ፍትህ የሚገኝ የለም። ምንም ነገር የለም ማለት ነው። ፍትህ የተገኘ ነገር የለም፣ ዜሮ ነው። ምንም ፍትህ የለም። ኢትዮጵያ ውስጥ አንድ ፍትህ የለም። ወሬ ብቻ ወሬ ብቻ ጉራ ብቻ ነው። ወሬ ማን ምንም ነገር የለም ማለት ነው። በጣም ነው የሚያመው። በጣም ነው የሚያሳዝነው። እኔ የቤተሰቦቿ መጽናናቱ ይስጣቸው። እች የምስኪን እህቷ እናቷ ማለት ነው ይች የምስኪን እናቷ ያላ መጽናናቱ ይስጣት። እውነት በጣም ነው የሚያመው። በጣም ነው የሚከብደው። በቀን በቀን ቀን እንግዲህ ብዙ አዲስ አዲስ ነገር ሲሰማ ይለማመን የማመን እራሱ ማንችልበት ምክንያት ነው የመጣው። ይህን ልጅ እንደዚህ አይነት ነገር ያደርጋል ማን መጠቀመ ማለት ነው እንግዲህ ሰክረው እንደሚመጣ ሰካራም እንደሆነ ሁሉም ተናግራለች። ሁሉም ስልኩን ላይ ደግሞ ሁሉ ብዙ መጥፎ መጥፎ መጥፎ ነገር እንዳለ ሁሉም ስልኩን መምራ አይታለች። ጓደኞቿ ነግራለች። ግን ጓደኞቿ ጥፋተኛ ናቸው። እናት ታተርፋት ነበረ እጅ ልጅ ማለት ነው። እሱ ከሞተ በኋላ ማልቀስ እና ዋይ ዋይ ማለት ምንም አያደርግም። መጀመሪያ ካለ ነው የሰው ልጅ ማለት ነው የሰው ልጅ ካለ በኋላ ነው ደራሽ ነው ማለት ነው። እቺ ልጅ ማንም ሚደርስላት ታጥቃለች ማንም አንደረሰላትም። ግን ሁሉም ነገር አዘኗንም ደስታዋንም በሆዷ ጨርሰዋለች። ሁሉም ያለውን ነገር በሆዷ ጨርሳለች። እናንተ ገብታችሁ እኔ ማመን ነው ማመን ነው። መቼ ነው መቼ ነው እንደዚህ አይነት ማንም ሰው ምናምን ነው